ዛሬ በኬንያ ማሳይ ማራ አስደናቂ ምድር ውስጥ ሆነን የአንበሶችን ሕይወት መነሻ በማድረግ የፈጣሪያችንን ጥበብ እናስተነትናለን። በተለይ ደግሞ የአንድን የአንበሳ ንጉሥ ኖች እና የልጆቹን አስገራሚ ታሪክ ከእስላማዊ አስተምህሮቶች ጋር እንቃኛለን። ይህች የማራ ምድር የአላህ የፈጠራ ጥበብና ሃያልነት በግልጽ የሚነበብባት ክፍት ምድር ናት። በዚህ ያለው እያንዳንዱ ዛፍ፣ እያንዳንዱ ሳር እያንዳንዱ እንስሳ የፈጣሪውን ታላቅነት ይመሰክራል። በማራ ምድር ለዓመታት የነገሰው ኖች ወይንም ካሊ በመባል የሚታወቀው አንበሳ የተወለደው በ1999 መጨረሻ ላይ በኬንያ ማሳይ ማራ ብሔራዊ ፓርክ ውስጥ ነው። ኖች እና ናይቲሚን የተባለው አብሮ አደጉ ለአቅመ አንበሳነት ሲደርሱ ጥምረት መስርተው ግዛት ለመንጠቅ መንቀሳቀስ ይጀምራሉ። እንደ ኤሮፓውያን አቆጣጠር በሁለት ሺህ አራት። ኖች እና ላይትሚን በቢቢሲ ቢካት ዲያሪ በሚለው የቴሌቪዥን ፕሮግራም የሚታወቁትን መንጋ ወንዶች ፊልሚያ በመግጠም የማርሽ መንጋውን መሪዎች ሲምባ እና ብሎንዲን ብቻ ለብቻ ገጥመው ይረቷቸዋል። ሲምባና ብሎንዲ መንጋቸውን ጊዜ ላመጣቸው ጉልበተኞች ጥለው ለማምለጥ ይገደዳሉ። ኖች እና አጋሩ ላይትሚን በተሳካ ሁኔታ የመርሽ መንጋውን ይቆጣጠራሉ። አላህ ስብሐነ ወተዓላ ሥልጣንን ለፈለገው እንደሚሰጠው ሁሉ በዱር ውስጥ ይህንንም ሕግጋት እንመለከታለን። የማርሽ መንጋው የነእስካርፌስ መስከቴርን ጨምሮ በርካታ ነገሥታት እየተፈራረቁ የገዙት መንጋ ነው። የማርሽ መንጋውን በእጃቸው ያስገቡት ኖች እና ናይትሚን እንደ ማንኛውም ወንድ አንበሶች ያባረሯቸውን አንበሶች ልጆች በመግደል የራሳቸውን ዘር ይተካሉ። በሚያሳዝን ሁኔታ ግን የኖች እና የናይትሚን የንግስና ዘመን ብዙም አልበረከተም። እንደ አውሮፓውያን አቆጣጠር በሁለት ሺህ አምስት አጋማሽ ላይ የማርሽ መንጋ በሦስት ተቀናቃኝ አንበሶች ይወረራል። አንበሶቹ የመንጋውን መሪዎች ኖች እና ናይትሚንን ፊልሚያ በመቅጠም ናይትሚንን ይገሉታል። ኖች ብቻውን ይቀራል። ሁኔታውን የተከታተሉ የባርኩ ዘቦችና ጎብኚዎች ይህ የኖች መጨረሻ ነው ብለው አሰቡ። ነገር ግን ኖች ያልተጠበቀውን አደረገ። የመንጋውን ሴቶችና ግልገሎች ይዞ በህይወት አመለጠ። ከመሞት መሰንበት ያለው ኖች ክብሩም ቢያጣም ህይወቱን አላጣም፣ ግዛቱም ቢያጣም ልጆቹን አላጣም። ከዚህም በኋላ ኖች በጉልበተኞች ምድር ላይ የራሱንና የመንጋውን ህይወት ለማቆየት የዘየደው መላ ብዙዎቹን አስገርሟል። ግዛት አልባውኖች ራሱን ዝቅ አድርጎ ተቀናቃይ አንበሶችን ያለ ግጭት እያሳለፈና የሌሎች ባለ ግዛት አንበሶች ዓይን ውስጥ እንዳይገባ እየተጠነቀቀ ከመንጋው ጋር በተወሰነች ክልል ላይ ብቻ እያደነ መኖር ይጀምራል። ኖች በአጠቃላይ የሱን ጥበቃ የሚሹ ስምንት ግልገሎች አሉት። እነሱን በሕይወት ለማቆየት መታገስም መርጧል። ኖችና የልጆቹ ህይወት ቀላል አልነበረም። ሁሉም ፍጡር የራሱ የሆነ ፈተና አለው። ይህ በአላህ ስብሓነ ወተዓላ የተደነገገው የሕይወት ፈተና እብትላ አካል መሆኑን እንረዳለን። በዚህ መልኩ አንድ ዓመትና የተወሰኑ ወራት ካለፉ በኋላ እንደ አውሮፓውያን አቆጣጠር በሁለት ሺህ ሰባት ኖች በተቀናቃይ አንበሶች እጅ ከፍንጂ ይያዛል። ኖች አሁንም ይረታል። ከዓመታት በፊት ንግሥናውን ያጣው ኖች አሁን ደግሞ አባወራነቱን ያጣል። በፊልሚያው የተሸነፈው ኖች የተመለከቱት የፓርኩ አስጎብኚዎች አሁንም ይህ የኖች መጨረሻ መስሏቸው ነበር። ያለመንጋና ጠንካራ ጥምረት በሕይወት ሊቆይ አይችልም አሉ። መውጫ የማያጣው ኖች ግን ዳግም ያልተጠበቀውን አደረገ ከስምንት ልጆቹ መካከል አምስት ወንድ ልጆቹን ይዞ ጠፋ። ይህ ተግባሩ ኖችን አስተዋይና አርቆ አሳቢ ሊያስብለው ችሏል። በተቀናቃይ አንበሶች በተሞላው ዱር ውስጥ በህይወት ብቻውን መቆየት እንደማይችል አውቋል። ኖች በዱር በገደለው እየተንከራተተ ከአንድ ዓመት በላይ ያሳልፋል። ኖች ልጆችን ለሞት አሳልፎ ሊሰጣቸው አልፈለግም። ሌሎች አንበሶች ግዛታቸውን ሲነጠቁ ልጆቻቸውን ጥለው መሸሻቸው የተለመደ ነው። ኖች ግን ለመጀመሪያ ጊዜ ልጆቹን ይዞ የጠፋ አንበሳ መሆኑ ይነገርለታል። በስተመጨረሻም የኖች ልጆች ያድጋሉ፣ ብርቱና የተዋጣላቸው አዳኝ ይሆናሉ። እንደ አውሮፓውያን አቆጣጠር በ2008 የኖችና የልጆቹ አገዛዝ ጀምራል። ኖች በአምስት ልጆች ታጅቦ የተቀናቃይ አንበሶችን ግዛት በኩራት ጥሶ ይገባል። የአንበሶቹ ጥንካሬ፣ የሚያስተጋብቱን ድምጽና ጩኸት፣ በግዛቱ ውስጥ ያላቸውን የበላይነት ስንመለከት የአላህን ሱብሐነሁ ወተዓላ ሃያልነትና በፍጥረቱ ውስጥ ያለውን ድንቅ ጥበብ እንድናስተነትን ይጋብዘናል። እንዴት ያለ ድንቅና ፍጹም አፈጣጠር ነው! የኃይልና ግርማ የፈጣሪው ትንሽዬ ነጸብራቅ ብቻ መሆኑን ስናስብ ደግሞ የአላህ ታላቅነት ልባችንን በፍርሃትና በአድናቆት ይሞላዋል። ኖች ከልጆቹ ጋር ያደረገው ጥምረት በአንበሶች ታሪክ ታይቶ የሚታወቅ አይደለም። ሁሉም አንበሶች ወንድ ልጆቻቸውን ለአቅመ አንበሳነት መድረሳቸውን ሲያዩ ከመንጋው ያባረሯቸዋል። ምክንያቱም ልጆቹ በአባታቸው ላይ መነሳታቸው ስለማይቀር ነው። ኖች ጉል ልጆቹ አድገው ለጊዜው ብቻ ሳይሆን እድሜ ልካቸውን ከጎኑ እንዲሰለፉ ያደረገው በጥበብ ነበር። ኖች ለልጆቹ እሱ የማይደፈርና የማይቋቋሙት ኃይል እንደሆነ አሳምኖ አሳድጓቸዋል። እንደ አውሮፓውያን አቆጣጠር ከ2008 በኋላ ኖችና ልጆቹ የማሳይ ዱርን በሽብር ነጩት ይጀምራል። በአንድ ወቅት የነበረችውን አንድ መንጋ ተነጥቆ የነበረው ኖች አሁን በልጆቹ ብርቱ ክንድ 8 መንጋዎችን ተቆጣጥሮ የማሳይ ማራ ብቸኛው ንጉሥ ለመሆን በቅቷል። እንደ አውሮፓውያን አቆጣጠር በ2011 በዲዝኒ ተዘጋጅቶ ለእይታ በበቃው የአፍሪካን ካትስ በተባለው ዘጋቢ ፊልም ላይ ስለኖች እና ልጆቹ ዝና በደንብ ተብራርቷል። እንዲሁም በታዋቂው አንበሳ ፋንግ የሚመራው የሪቨር መንጋ እና በኖች መሃል የተደረገው እልህ አስጨራሽ ትንቅንቅ በዚሁ ዘጋቢ ፊልም ላይ ታይቷል። ኖች የሪቨር መንጋን አንበርክኮው የግዛት አድማሱን ይበልጥ ያሰፈዋል። ኖች ጊዜ ክንዱን እስኪያሳርፍበት ድረስ በልጆቹም ሆነ በሌሎች አንበሶች የታፈረና የተከበረ ሆኖ ኖሯል። የንጉሱን የኖች ሥልጣን ለመንጠቅ የሚመጣ ማንኛውም አንበሳ መጀመሪያ አምስት ክንድ ብርቱ ልጆቹን ማለፍ ይኖርበታል። ኖች እና ልጆቹ ከሺህ ስኩዌር ኪሎ ሜትር በላይ የሚሆን ግዛትን ተቆጣጥረው ለብዙ ዓመታት ነገሱ። በኃይል ከተቆጣጠሯቸው መንጋዎች በርካታ ልጆችን አፍርተው ዘራቸውን ቀጠሉ። የኖች ልጆች ወይንም ዘሙስኪተርስ በመባል የሚታወቁ ወንድማ ማቾች ለየት ባለ መልኩ አብሮ በመቆየት በአንድነት በመሆን ሰፊ ግዛቶችን መቆጣጠር ችለዋል። ይህ የአላህ ሱብሓነሁ ወተዓላ ሥርዓት ኒዛምን ያሳየናል። በአንድነት ውስጥ ያለውን በረከትና ጥንካሬ ያስገነዝበናል። ኖች ለረጅም ጊዜ በማራ ምድር ንግስናው ገነነ። ነገር ግን ጊዜው ሲደርስ አረጀ፣ ኃይሉም ተዳከመ። በስተመጨረሻም ኖች በአስራ አራት ዓመቱ ሞተ። ልጆቹ የእርሱን ቦታ በመተካቴ ግዛቱ ውርስ ተረከቡ። የኖች ታላቅነትና ሥልጣን ዘላለማዊ አልነበረም። የዚህ ምድር ሕይወት ዱንያ አላፊና ጠፊ መሆኗን፣ የእውነተኛውና ዘላለማዊ ሕይወት በአኼራ ብቻ መሆኑን ይህ ታሪክ በጉልህ ያስገነዝበናል። የኖረው ሕይወት እና ያስተላለፈው ውርስ የእርሱ ማስታወሻ ሆነው ቀሩ። የኖችና የልጆቹ ታሪክ በጠቅላላው የአላህን ታላቅነትና የአፈጣጠር ጥበቡን እንድናደንቅ፣ በሕይወት ውስጥ ስላለው የተፈጥሮ ስርዓትና ሚዛን እንድናስተውል፣ የጥንካሬና የስልጣን ጊዜያዊነትን እንድንረዳ፣ የአንድነትንና የቤተሰብን አስፈላጊነት እንድናስተውል፣ የሕይወትን ፈተናዎች የሞትን አይቅሬነት እንድናስታውስ ይረዳናል። ውድ ተመልካቾቻችን የማሳይ ማራን አንበሶች በተለይ የኖችና የልጆቹ ታሪክ ስንመለከት ከጀብዱና ከድራማው ባሻገር ያሉትን ጥልቅ የአላህን መልእክቶች አያቶችን እናስተውል። ይህ የተፈኩር ወይንም ማስተንተን በማራ አንበሶች ብቻ የተገደበ አይደለም። በዙሪያችን ባሉ ጥቃቅን ነገሮችም ውስጥ የአላህን ታላቅነት እናስተውል። በሰማይ ከዋክብት፣ በባህር ሞገዶች፣ በራሳችን አፈጣጠር ውስጥ ሁሉ የአላህ አያቶች ምልክቶች አሉ። ይህ የተፈኩር ጉዞ ኢማናችንን ያጠናክርልን ለአላህ ያለን ፍራቻና ውዴታ ይጨምርልን። ለዚህች ምድር አላፊነትና ለመጪው ዓለም ዘላለማዊነት እንድንዘጋጅ ያነሳሳን። ቪዲዮን ከወደዳችሁት ላይክ በማድረግ አጋርነታችሁን አሳዩን። ለሌሎች እንዲደርስ ሼር አድርጉት። ለተጨማሪ የተፈኩርና እማናችንን ለሚያነቃቁ መልእክቶች ቻናላችንን ሰብስክራይብ ማድረግ አይርሱ። አላህ ሱብሓንሁ ወ ተዓላ አስተዋይ ልቦችንና አገናዛቢ አእምሮዎችን ይወፍቅን።